ነገር እኮ እንደዚህ ቢደረግ ሌላ ነገር፣ ሌላ ጣጣ ነው የሚያመጣባቸው ልጆቹ ላይ። አይፋታችሁ፣ ሌላ ጽጌ ያኔ ምን እንዳደረገች አይታቸዋል አይደለ? ሌላ ነገር ስለሚያመጣ እንደው በፍቅር ቢለያዩ ይሻላል። ከእነሱ ቢለይ ማለት ነው፣ ሌላ ጣጣ ከሚያመጣባቸው ማለት። እንደዛ ምን አባቱ ያመጣል? እኔ ሰላም ያሰብኩትን ነገር የለም ትንሽ ይሄ ነገር ልጠብቅት እና ምሳሌ አሁን አነጋገራቸው ሁኔ ምናምን ሁሉም ነገር ያስታውቅና፣ ነገ ከነጎ ካላስተካከለ እኔ የማወራ ሰው አለ። አንቺም ታወረ በውስጥ እናወራ። እሺ በቃ ማዘር እሽ፣ እናቴ በቃ እኔ በቃ እዚህ ለሁሉም ነገር አለውበት ነው። ማዚ ምታገኙ ሰው ይሳተፋል፣ ችግር የለ። እናወራለን በቃ እኛ እናወራለን። ስፈልጋነ ውድ እነሱ መቼም ቢሆን አይለያዩ። በጣም ከበደኝ። እንደሱ እንደሱ እያለ ተስፋ ቆርጫለሁ። ትናንትና በጣም በጣም ሳለቅስ ነው። በቃ ዛሬ ነው ስዊት ዛሬ ዛሬ ሄደች። እንደ ኢትዮጵያ ስዊት ልትሄድ ነው እንዴ? አይሮፕላን ምናምን እየላከች ነው። አትናገረኝ። ዝም ያ እንትን ሰው አይቶ አንበሳ እንትን እንደሚል በቃ እነሱ ዝም ብሎ ነው እንጂ ምንም አይፈጠርም። ስጀምር እንደዚህ እየተባለ ጉዞ ትናንት አልሰማሽም? ትናንት እኮ የተባባሉትን አልሰማሽ? እኔ እኮ ቢቆዩም ማለት ነው እኔ ማለት ነው ተብሳ መቼም አልቆርጥም። ቢቆምንም አይፈጠርም፣ ምንም አይፈጠርም፣ አይለያዩም። ግን በቃ እኔ እንጃ ብዙ አስራ ሁለት ሰው ሼር ተደረገ። ለምን ኬር ይሻለ። ምንድን ነው የምትሰሩት? ዚቃ ሰላሳ ዘጠኝ ሰው ያው ላይ አንገ ወይ ውጭ ከቤቴ የሰማሁ ነው። ሰላም ፍፄም ታወራዋለች። ሰላም ከአጠገብሽ የለችም። ኢንስታግራም ላይ አወራዋለሁ። አሁን ቅርብ ጊዜ ነው እሱን ማውራት የጀመርኩ ቢኮዝ እሱን ማግኘት ስለምፈለግ እኔ በራሴ ጉዳይ እንጂ በእነሱ ጉዳይ አይደለም።

ትምህርቷን አቁማ ነበረ እና ያ ነገር ላይ እየተማረች ናት። አላቆመችም። ኦንላይን ነው የምትማረው። ላይላ አላቁመችም። እንደ ማዘር አላቁመችም። ኦንላይን እየተማረች ናት። በኮምፒውተር ማሻላት ጥሩ ነው። እኔ እኮ ያን ጊዜ እኮ ናት

እናንተ ለማንኛውም ምንም ነገር ላይ ለመፍረድ እንዳቸው እህቶች በተለይ ሴት የሆናችሁ ልጆች ኬርፉል። በቃ ምንም አይነት ነገር እሷ ላይ ጣት ምንም አይነት ውሳኔ ብትወስድ ጣት ለመቀሰር አንሞክር። ቢኮዝ እሷ ፔንፉል የሆነባት ነገር አለ። እሱ ምንድን ነው? ምን አገባሽ የሚሉ ቃላቶች እኔ ብዙ ጊዜ ኮመንት ላይ ጽፍለታለው፣ አትበላት። ይሄ በጣም የሚያም ነገር ነው። ሰላም ወይ ከተወደደች ሰላም አውሪጅ። እሷ ላይ እሱ ላይ ሳይሆን ሁለቱንም ባንዱ ሰጃቸው እሷም እሱም

አንቺ ደሞ ስነ ስርዓት ያዢ። እሺ ስነ ስርዓት ያዢ፣ ምን ነው? አይ ስነ ስርዓት ያዢ፣ በስነ ስርዓት ሁኚ፣ ሁኚ፣ ሁኚ። ወደ ራስሽ ተመለሺ። እሺ፣ እሺ፣ ምለቂውን እንትን እያልኩ ነው፣ እያየው ነው እና ወደ ራስሽ ተመለሺ። መጀመሪያ አንቺ ወደ ራስሽ ሁኚ። ምንም ነገር የለም፣ ሰላም ነው። አይዞሽ፣ ተረጋጊ። አራነት ታየሽ